ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ በአዲስ ስራ መጥቼላችኋለሁ ማለት ነው። እና እንዴት ናችሁ? እንግዲህ ከሳቅ ነው የምጀምርላችሁ። ያ ማለት ምንድን ነው? ዛሬ በሳቅ ነው የመጣሁት። እንግዲህ ይቅርታ አድርጉልኝ ሳል ስላለብኝ፣ ሳሌም እየመጣ ስለሆነ ማለት ነው። ዛሬ አዲስ ቪዲዮ ይዤላችሁ የመጣሁ ለሚመስላችሁ ስለ ሱማያና ስለ ሃዩ ነው ይዤላችሁ የመጣሁ የመጣሁት ማለት ነው። እንግዲህ ሃዩ ጀግኒት ማን ነው ሱማዬት ጀግኒት፣ የኔ አንበሳ፣ የኔ ጀግና፣ ከዚህም በላይ ሰርተሽ፣ ከዚህም በላይ እጠብቃለሁ ካንች ማለት ነው። ምንጊዜም ሱማያ ነኝ፣ ከጎኘሽ ነኝ። በቃ ሱማያ ንግስት፣ ከልብ ከልብ ነው እኔ የማደንቀሽ ማለት ነው። እና በጣም ጎበዝ ነሽ። አሁንም እንዳንከራተትሽ ነው እንደ ቀጥይበት ነው የምለው እኔ በዚህ መንገድሽ ቀጥይበት። ሱማያ አሁንም እንዳታገኘው መልእክቴ ነው። እንዳታገኘው ሱማያ አሁንም ሰይድን የሚባል ሰው እንዳታገኝ እኔ እንድታገኝ አልፈልግም። ምክንያቱም በጣም ጀግና ነሽ አንቺ። በራስሽ ኮንፊደንስ ያለሽ ሰው ነሽ። በራስሽ መራመድ የምትችይ ሴት ነሽ። በራስሽ ጎበዝ ነሽ። በቃ ሱማያ በጣም ጎበዝ ነሽ ማለት በቃ በአንቺ ላይ ያደረገበትን እጥፍ መበቀል ትችያለሽ። በቃ ትችያለሽ፣ ጎበዝ ነሽ። ስለ እውነት ማለት ነው። እና እኔ ዛሬ ልለው የመጣሁት እሱ ነው። ምክንያቱም እሱ እንግዲህ እንዳያችሁት ነው። አገባ ቢሆንም ግን ቢያገባም ግን ጓደኞቿን እያዘች ነው የምትሰድባት። ጓደኞቿን እያዘች ነው የምታዋርዳት። ይቻሩ ይት ይች ሸቃሌት እያለች ነው የምትሰድባት። እና በዚህ አጋጣሚ ለሀዩ ማስተላለፍ የምፈልገው የኔ እብድ የኔ በረኪና ማለት ነው። ሸቃሌት ብለሽ ለምትሳደቢ ነገር አንሸቃል፣ ሸቃላ ነን። አዎ እናምናለን። ግን አንቺ እንዳንቺ መርዝ እየጠጣን አይደለም የምንሰራ። እኔ ብዙ መናገር ወይም ደግሞ ብዙ መለፍለፍ አልፈልግም። ሸቃላንን በሸቃላነታችን ደግሞ ለቤተሰቦቻችን ሻማ የሆነን ሰዎች ነን። ገባሽ? ሻማ የሆነን ሰዎች ነን። ሱማያን ሸቃላ ብለሽ ብትናገሪት ሙሉ ያረባገርን ሴት ነው ሸቃላ ብለሽ የምትናገሪው ማለት ነው። አንቺ ፓስማት የኮምሽን ፓስታ አንቺ የሆንሽ አቅል የሌለሽ እብድ እብድ ነሽ። ሲጀመር አንቺ ኢንስፔክት የሌለሽ ለትዳርሽ እንኳን ክብር የሌለሽ ነሽ አንቺ ሀዩ የምትባይ ሴት ማለት ነው ዋ የወልሽ ነግሬሻለሁ ከዚህ በኋላ እያወጣው ነው ማሰጣሽ ሸቃላ ብለሽ እንዳትሳደቢ አዎ ሸቃላ ነን እኛ ክብር ያለንን አንቺ የዩቱብ ጦረተኛ እንደዚህ ነው ብዬ ልነግርሽ የምችለው ሁለተኛ ሱማያ ጀግናነሽ በቃ ጀግናነሽ በእውነት ጀግናነሽ በርቺ ከዚህ በላይ እንድትበረቺ ከዚህ በላይ እንድትጠነክሪ ከዚህ በላይ ሰርተሽ ማየት እፈልጋለሁ በጣም ጀግናለሽ። ሁለተኛ ደግሞ ሰኒ ሞቴ ሰኒ ሞቴ ደግሞ ብሎ የምታወሪው ሰላቢ ነሽ ሱማያ ሰላቢ ነሽ ሱማያ ሰላቢ ናት ትላለች አንቺ ሀዩ ሀገርሽ ልጅ ስለሆነሽ ነው። ሱማያ ሰላቢ ናት ምናምን የምትዩ እና ሱማያ የሱ ልጆች አቅፋ ተሸክማ እሱ ለብቻው ሽኮለሌ ሲል ምነው አልተናገርሽውም? ሰኒ ሞቴ የምትባይ ማለት ነው ኢቲ ሱማያ ሚቲ ባሪ ልጅ ካንዶ አንጎ አገር እያሳደደች እሱም የልጁን ልጆቹን የማየት መብት አለ። አረ መብት አለ እንዴ! የማየት ግዴታ አለበት። የመርዳት የማሳደግ ግዴታ አለበት። ሰኒ ሞት የምትባል ልጅ

እኔ ነግሬሻለሁ፣ ሰንዲ ሞቴ የወሊክ የወሊክ ነግሬሻለሁ። አንቺ ምን አገባሽ? እና ገባሽ ፈለገች ብታረገው አንቺ ለሀዩ አብረሽ ነው፣ የሀገርሽ ልጅ ስለሆነሽ ስነ ስርዓት ያጂ ሰን ሰንዲ ሞቴ ስነ ስርዓትሽ ነው ያጂ። ዋ የወሊክ ድጋሚ ስለ ሱማያ ካነሳሽ እኔ ነገርኩሽ፣ ወርድብሻለሁ። ዱሶ ሁላማ አንዱ ደህና ሰው ሲባል ነው ለካማ የሚበላሸው። እኔ እኔ አለች እኮ እንዳው ባለቤቴን ተቆጣጠር እንደ እናገርሽ ነበረ እስኪ አቀርሽ ድረስ በእውነቱ ሰኔ ሞቴ እናገርሽ ነበረ። ልጆችን ይይበት ምናምን አለች እኮ። እና እሷ ከአገሯ ልጆች ጋራ ሁና ቤተሰቦቿ ጋራ ሁና ጓደኞቿ ጋር ሁና ስትሰድባት ምነው አትስደቢያት አላልሽም። እሷን ልጆቿን ወደ እዛ ወደ እዛ ስትንገላታ ልጆቹ ስጪው አታንገላችሁ እንኳንም አሸናቻቸው። እንኳንም ወንበሩ ላይ ሽንታቸውን ሾኑ። ሱማያ ናት ጀግና ናት። ሱማያ በልብ ሙያ፣ በልብ ነው። ሱማያ ታሳየኛለች እየሰራች፣ ሙያ በልብ ነው። እኛ ጎንደሬዎች ስናረግ በተግባር ነው የምናረግ። እናሳያቸዋለን ገና እና የምሬን ነው ምላችሁ። እንዲ ሰኒ ሞቴ ነካ ነካ አርግ ያለፌሻለው። ከዚህ በኋላ ስለ ሱማያ ቪዲዮ ብትሰሪ የወሊክ የወይልክ ብዬሻለሁ። حرام عليك ሰኒ ሞቴ ከዚህ በፊት አከብርሻለሁ እወድሻለሁ። ከዚህ በኋላ ግን አንቺ ሸፋፋ ውልክፍ፣ አንቺ ሸቃሊት፣ እኔ የባሼ ሸቃሊት። ሁለተኛ ስለ ሱማያ ቪዲዮ ብትሰሪ የወይልክ። አንላቀቅ አንላቀቅም ብዬሻለሁ። ዘቅዝቄ ነው ማሳጣሽ፣ አጥቤ ነው ማሳጣሽ። ዛሬ ነካ ነካ አድርጌ አልፌሻለሁ። ሁለተኛ ግን ስለ እነሱ ማያ ስለ ሱማያ ክፉ እያነሳሽ ቪዲዮ እንዳትሰሪ እንዳትሰሪ፣ በቃ ነግሬሻለሁ። እንዴ ጭራሽ ነው ያንቺ ታሳያቸው። አታሳየውም፣ አታሳየውም። አግብቶ የለ ይውለድ እና ይሳም። አታሳየውም። እንዴ፣ እንዴ፣ እንዴ፣ እንዴ! ሰላቢ ናት፣ ሰላቢ ናት። ምኑን ነው የሰለበችው ባሏን የሰለበችባት ሀዩ ናት እንጂ ሰኒ ባሏን የሰለበችባት ሀዩ ናት እንጂ ሱማያ ናት እንዴ? ባሏን የሰለበችባት አንቺ አንቺ እንዴት እንዴት የሚያደርግሽ በጊዮርጊስ ሰኒ ሞት የያዌሊክ ያዌሊክ አለቅሽም። የሀገርሽ ልጅ ስለሆነሽ ሀያት አታብሪኝ፣ ስነስራስሽ ነሽ። እኔም የሱማያ ያገሯ ልጅ ነኝሽ፣ ስትበደል እንደማየት ስትበደል እንደማየት ያስከፋኛል። እኔ ራሳቸው ራሳቸው ይዋጡ ብዬ ዝም አልኩ እንጂ እስካሁን አንድ ቪዲዮ እንኳን አልሰራሁባቸውም። እየሳኩ ነው ቪዲዮ የሰራሁባቸው እንጂ እየተሳደብኩ አልሰራሁም። አንቺ ግን ሳደብሻት፣ ሱማያ ሰኒ ሞቴ ያውሄሌክ አንቄ ነው የምገልሽ። ነግሬሻለሁ፣ ሁለተኛ ስለ ሱማያ ቪዲዮ እንዳሰሪ! እንዴት ርር እንዳልኩኝ፣ እንዴት እንዳናደድሽኝ! አንቺ ሸፋፋ ውልክፍ! አንቺ ዝም ብለሽ እንት ቤትሽን አታጥቢ? ምን አገባሽ ስለ ሱማያ? ዝም ብለሽ ሽንኩርትሽን አትቀጠቀጭም ምን አገባሽ ስለ ሱማያ አንቺ አብረሽ ተደረበሽ የምትሳደቢ። ሁለተኛ ቪዲዮ እንዳሰሪ ነግሬሻለሁ። መልዕክቴ ይደርስሻል ብዬ ተስፋ አደርጋለሁ። ያው የሌክ እንዴ፣ ሰው ለደፋር ነው ዝም ብሎ በቃ በማያገበው እየገባ ነው የሰው ድስት የሚያማስለው። አረ ሰው ግን አረ ተው፣ ጋይስ ተው ተው፣ እንደዚህ አያቀባብር የማያቀባብር ነገር አታድርጉ። አረ ተው ተው፣ ግን እየተሳሰብን እንዴ ሰው ዝም ብሎ የሰው ቤት ይፈተፍታል ጋይሶችዬ፣ እንዲያው አፈርሶ ሆንላችሁ ይደረጋል። እንደዚህ እና ሰኒ ሞቴ ማስጠንቀቂያ ማስጠቀቂያ እየሰጠውሽ። በተለይ በተለይ ሰኒ ሞቴ እኔ ከዚህ በኋላ ስለ ሱማያ ቪዲዮ ከሰራሽ እመኚ፣ ሌላ ትልቅ ችግር፣ የማንወጣው ችግር ውስጥ ነው ሁለታችንም የምንገባው። ነግሬሻለሁ፣ እንዳሰሪ ሁለተኛ ቪዲዮ ልጆችን የማያት ግዴታ አለባት። ይሱም እኮ እንዳባት አንድ ልጅ ነው እኮ እሱ ራሱ ልጅ ወልዷል አደላ። በቃ የማያት ግዴታ አለባት። ይሱ እንደ ምንድን ነው ከሀገር ከሀገር እየተሳደደ ይሱ ልጅ እየከለከላ ነው ሲማያ፣ አንተ ሰላቢ ነው በቃ ይበቃል። እንደ ልጆቹን ሂድ ሴድ ይበቃ። አንተ ሌሱን ሚስት አስሮ ገረፈ፣ ሽንት ሽንት አደረገ አላላ ምንደ። አሁን ግን ልጆቹን ማግናት አለባት።

እኔ በጣም ነበረ ሱማያ ይወዳት ነበረ፣ እና ሆኖ ግን አበዛች። እሷ አበዛች በጣም እሷ። አንዴ ይማኔ ትሄዳለች፣ አንዴ ጎንደር ትሄዳለች፣ አንዴ ሐረር ትሄዳለች፣ አንዴ ናዝሬት። መብቷ እኮ ነው፣ ጠቃ ነው፣ መብቷ ነው። እንደ ፈለገ የመሄድ መብት አላት፣ እንደ ፈለገ የመዞር መብት አለ። አንተ ምን ቤት ነው ወዮ? አንተ ምን ቤት ነው? ሰኒ ሞጤ ምን ቤት ነሽ አንቺ። ጎንደርም ትሂድ ሐረርም ትሂድ ናዝሪትም ትሂድ ልጆቿን ይዛ እንጂ ወንድ ይዛ አይደለም እኮ የተሽኮለ ላይ ያለችው ልጆቿን ይዛ ነው ሽኮለ ላይ ያለችው። እሷ አለ አይደል እንዴ ከሴት ከሴት እየቀያየረ ቪዲዮ የሚሰራው ለምን እሱን አልተናገረ? ይሄ መልክቴ ይደርሳል። ሰኒ ሞጤ ይሄ መልክቴ ይደርሳል። አንተ ይሄ መልክቴ ሰርቶ ነገር ያቆማል። በቃ አላቆመም፣ ያላቆመም ይሄን እናንተ ሌላ ችግር ውስጥ ይገባል። አላቅም ጨርሷል። ይሄን ነገር ሰምተሻል? ሰኒ ሞቴ፣ ይሄን ነገር ነግሬሻለው። ከዚህ በኋላ ስለ ሱማያ አንድ ወሬ ብታወሪ የወይልክ። እኔና አንቺ ሌላ ችግር ነው የምንገባው። እንጋደላታለን ብዬሻለው ሰኒ ሞቴ። ሁለተኛ ስለ ሱማያ እንደታነሽ በቃ ሱማያ ጀግና ናት። በቃ ልጆቿን ይዛ ነው። ከዛም ከዛም ከዛም ከዛም ብትዝናናም ልጆቿን ይዛ ነው እንጂ እንደሱ ሴት እየቀያየረች ምናምን አይደለም። አስፋልት ላይ ተኛሁ ብሎ ሁለተኛ ኢትዮጵያ አልገባም ብሎ ኢትዮጵያ ደግሞ ገባ። ሱማያ እኮ ሁለቱንም አስራ እኮ ሽንታቸው እናጣቸው እንደዚህ እንደዚህና እንደዚህ እያሞላ ጨለጨች። በጥፍ እየላሰች ነው ቪዲዮ ያሰራቻቸው አንድ ብቻዋን እነሱ ተደራጀተው፣ እሷ ግን አንድ ብቻ ነው። ሙያ በልብ ነው የምንለው እ በምክንያት ነው። ደግሞ ወደ ሌላ ነገር እንዳጣጣሪኛ ሻዎች እኮ ደግሞ ጠምዘዝ ማድረግ እንወዳለን እኮ ደግሞ ወደ ሌላ እንዳጣዝ ጣላቸውአይቱ እንዲው እናንተ ተው ተው፣ ግን ተው ግን፣ ግድ የላቸውም። ተው ግን ግድ የላቸውም። በእውነቱ ተው ግን ተው ግን ተው ተው፣ ሱማያን ተዋት፣ ተዉ። ምን አድርጊ ነው የምትሏት? ቆይ ሱማያን ምን እንድታደርገው ነው ፍላጎታችሁ? ነውር አይደለም እንዴ ጋይስ? ነውር አይደለም እንዴ? ነውር አይደለም አረ፣ ተዉ፣ ተዉ። እና ለማንኛውም ሱማያዬ አንቺ ጀግናዬ ነሽ። ሁሌ ምን ያንቺን ሳይ በጣም ነው ደስ የሚለኝ። በጣም ጀግና ነሽ፣ በጣም ጎበዝ ነሽ። ልፋትሽን ድካምሽን በተግባር እያሳየሽ ነው፣ እንደነሱ እያወራሽ አይደለም እየተገበርሽ ነው ያሳየሽን ያለሽው፣ እና በእውነቱ በጣም ጀግና ነሽ ሱማያ፣ በጣም ትችያለሽ፣ በጣም ጎበዝ ነሽ። እዚህ በላይ በርትተሽ፣ እዚህ በላይ ጠንክረሽ፣ እዚህ በላይ ተራምደሽ ማየት እንፈልጋለን እና በርችልኝን ይወድ በጣም ጎበዝ ነሽ። ሳላደንቅሽ አላልፍም በዚህ አጋጣሚ እና በጣም ደስ ይላል። በጣም በጣም በጣም አሪፍ ነው፣ በጣም ቆንጆ ነው፣ በጣም ጥሩ ነው። በጣም በጣም በጣም በጣም አሜዚንግ ነው። የምትሄጂበት ነገር ሁሉ ጥሩ ነው። እዚህ በላይ በርትተች እዚህ በላይ አዲስ ስራ ይዘሽ እንደምትመጪ አልጠራጠርም። ነገ ላይ ትልቅ ደረጃ እንደምደርሽ አልጠራጠርም። እና ስለነበረን ቆይታ ይሄን ይመስላል። ለሰኒ ሞቴ መልዕክቴ ይደርሳቸዋል ብዬሽ ይደርሳታል ብዬሽ ተስፋ አደርጋለሁ። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑኝም ከልብ አመሰግናለሁ። ማሮችዬ፣ ከልብ ከልብ ነው የማመሰግነው። አሁንም እርዳታችሁን ፈልጋለሁ። ላይክ ሼር ሰብስክራይብ እንድታደርጉኝ ፈልጋለሁ። እንድታበረታቱኝ ፈልጋለሁ። ከዚህም በላይ እንድሰራ ከዚህም በላይ እንድጠነክር ከጎን የሆናችሁ አይዞሽ በርቺ ላይክ እናደርጋለን ሰብስክራይብ እናደርጋለን ሸር እናደርጋለን እያላችሁ ስለምታበረታቱ ላይክ ስለምታደርጉልኝ ሸር ስለምታደርጉልኝ ሰብስክራይብ ስለምታደርጉልኝ ከልብ ከልብ እያመሰገንኩ እኔ ከወዲሁ ይሰናበታችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ጉድባይ Thank